የ29ኛ ሳምንት ጨዋታዎች ከትላንት ጀምሮ በሀዋሳ ዩኒቨርሲቲ ስታዲየም በመካሄድ ላይ ይገኛሉ። በዚህም የተለያዩ ውጤቶች ተመዝግቧል። ትላንት የተደረጉ ጨዋታዎችን ስንመለከት አዳማ ከተማ ቅዱስ ጊዮርጊስን አንድ ለዜሮ አሸንፏል። ስንታየሁ መንግስቱ በአርባ አምስተኛው ደቂቃ ያስቆጠራት ግብ አዳማ ከተማ ከስምንት ተከታታይ ጨዋታዎች በኋላ ወደ አሸናፊነት እንዲመለስ አድርጎታል ማለት ነው። በዚሁ ላይ በተደረገው ሌላኛው ጨዋታ ኢትዮጵያ ቡና ወላይታ ድቻን አንድ ለዜሮ በሆነ ውጤት አሸንፏል። ጋናዊ ኮንኮኔ ሀፊዝ በአርባ ዘጠነኛው ደቂቃ ያስቆጠረው ግብ ኢትዮጵያ ቡናን አሸናፊ አድርጓል። ውጤቱን ተከትሎ ኢትዮጵያ ቡና በአርባ ስምንት ነጥብ ደረጃውን በጊዜያዊነት ከሶስተኛ ወደ ሁለተኛ ከፍ አድርጓል። ባህርዳር ከተማ ጨዋታውን እስኪያደርግ ድረስ ማለት ነው። እንግዲህ ይሄ የሃያ ዘጠነኛ ሳምንት መርሃ ግብር ዛሬም ቀጥሎ ይውላል። አርባ ምች ከተማ ከዋሳ ከተማ ከቀኑ ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። ኢትዮ ኤሌክትሪክ ከሲዳማ ቡና ከምሽቱ አስራ ሁለት ሰዓት ጨዋታቸውን የሚያደርጉ ይሆናል። ይሄ መርሃ ግብር ነገም ቀጥሎ ሲውል ፋሲል ከነማ ከኢትዮጵያ መድን ከሊጎ መሪ ኢትዮጵያ መድን ማለት ነው ከጠዋቱ ሶስት ሰዓት ከሰላሳ ላይ ጨዋታቸውን የሚያደርጉ የሆናል። ማለት ነው እንግዲህ ኢትዮጵያ መድን ባለፈው ሳምንት በባህርዳር ከተማ መሸነፉ የሚታወስ ነው። ለአሸናፊነት ለመመለስ የሚያደርገው ጨዋታ ነው። ድሬዳዋ ከተማ ከመቀሌ ሰባ እንደርታ ቀበመ ዘጠኝ ሰዓት አዲያው ሰአና ወከሉ ባሉ አዲግራት ዩኒቨርሲቲ ከምሽቱ አስራ ሁለት ጨዋታቸውን የሚያደርጉ ይሆናል። ረቡዕ የዘጠነኛ ሳምንት መርሃ ግብር የሚጠናቀቅ ይሆናል። ኢትዮጵያ ንግድ ባንክ ከባህርዳር ከተማ የሚያደርጉት ጨዋታ ይጠበቃል። ባህርዳር ከተማ ከዋንጫ ተፎካካሪው ኢትዮጵያ መድን ጋር ያለውን የነጥብ ልዩነት ለማጥበብ የሚያደርገው ወሳኝ ጨዋታ ነው ማለት ነው። የመጨረሻው የ29ኛ ሳምንት መርሃ ግብር በመቻልና በሶል ሽሬ መካከል ከምሽቱ 12 ሰዓት ረቡለት የሚደረግ ይሆናል ማለት ነው። እንግዲህ ሌላው ከሀገር ውስጥ የምንመለከተው መረጃ ኢትዮጵያ ሴቶች ፕሪሚየር ሊግና ኢትዮጵያ ሴቶች ፕሪሚየር ሊግ ትላንት ተጠናቋል። እንግዲህ በዋሳ ከተማ የሁለተኛው ዙር ውድድር ሲካሄድ ነበረ እንግዲህ ትላንትና ግንቦት ሶስት ፍጻሜውን አግኝቷል ማለት ነው በሃያ አምስተኛ ሳምንት መርሃ ግብር ቦሌ ክፍለ ከተማን አምስት ለዜሮ በማሸነፍ የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን ያረጋገጠው ኢትዮጵያ ንግድ ባንክ እንግዲህ ትላንትና ዋንጫውን ተረክቧል ማለት ነው እንግዲህ በመዝጊያው ጨዋታ አዳማ ከተማን አምስት ለዜሮ በሆነ ሰፊ የግብ ልዩነት በማሸነፍ የሊጉን ዋንጫ ማንሳቱን አረጋግጧል ያረጋገጠው ባለፈው ሳምንት ቢሆንም ትላንትና ዋንጫውን ተረክቧል ማለት ነው። እንግዲህ ዋንጫው መስጫ ስነ ስርዓት ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውና የስራ አስፈጻሚ ኮሚቴ አባላቶ ሸረፋ ደለቸውና ሌሎች የፌዴሬሽኑ አመራሮች ተገኝተው ነበረ። ደማቅ የነበረ የዋንጫ አሰጣጥ ወይም ደግሞ የመዝጊያ ስነ ስርዓት ነበረ ማለት እንችላል። የኢትዮጵያ ንግድ ባንክ ለአምስተኛ ተከታታይ አመት በአጠቃላይ ሴቶች ፕሪሚየር ሊግ ለስምንተኛ ጊዜ አንስቷል። የዘንድሮ ለየት የሚያደርገው በአንድም ጨዋታ ሳይሸነፍ ነው የሊጉን ዋንጫ ያነሰው። ይሄ በጣም ኢትዮጵያ ንግድ ባንክ ምን ያህል ያለውን ድንቅ ብቃት የሚያሳይ ነው ማለት ነው እንግዲህ ውጤቱንም ተከትሎ እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊው ኢትዮጵያ ንግድ ባንክ በቀጣይ አመት በካፍ ሻምፒዮንስ ሊግ ለመሳተፍ በሚደረገው የሴካፋ ዞን ማጣሪያ ኢትዮጵያን ወክሎ የሚሳተፍ ይሆናል ማለት ነው። እንግዲህ ለኢትዮጵያ ንግድ ባንክ በኢዜአ ስፖርት ስም እንኳን ደስ አላችሁ ማለት እንወዳለ። ሌላኛው የምንመለከተው ከሊጉ አንድ እርከን ዝቅ ብሎ ማለትም ከኢትዮጵያ ሴቶች ፕሪሚየር ሊግ አንድ እርከን ዝቅ ብሎ የሚገኙ የኢትዮጵያ ሴቶች ከፍተኛ ሊግ ነው። የአምስተኛ ሳምንት ጨዋታዎችም ትናንትና መደረግ ጀምረዋል፣ ዛሬም ይደረጋሉ። ትላንት ነጥሮች ዲባ አካዳሚ ከጉለሌ ክፍለ ከተማ፣ አድያ ውሳና ከኢትዮጵያ ስፖርት አካዳሚ፣ ንፋስ ስልክ ላፍቶ ክፍለ ከተማ ከአቃቂ ቃሊቴ ክፍለ ከተማ ጨዋታቸውን አድርገዋል። ዛሬ የአምስተኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ይደረጋሉ። በዚሁ መሰረት ወላይታ ድቻ ከይርጋ ጨፌ ቡና፣ ለሚኩራ ክፍለ ከተማ ከቅዱስ ጊዮርጊስ፣ ፋሲል ከነማ ከአዲስ ከተማ ክፍለ ከተማ ጨዋታቸውን ያደርጋሉ። እንግዲህ በዚህ ሳምንት አራፊ ቡድን ሸገር ከተማ ነው። ሸገር ከተማ ባሳለፍ ነው ሳምንት የኢትዮጵያ ሴቶች ከፍተኛ ሊግ አጠቃላይ አሸናፊ መሆኑ የሚታወስ ነው። የኢትዮጵያ ሴቶች ፕሪሚየር ሊግም ማደጉ እንዲሁ ይታወሳል ማለት ነው። እንግዲህ ሌላ ከእግር ኳሱ ውጭ የምንመለከተው መረጃ የአትሌቲክስ መረጃ ነው። አምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ ከሚያዝያ ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምህረት አንስቶ ሲካሄድ ቆይቶ እንግዲህ ትላንትና ተጠናቋል። ማለት ነው እንግዲህ፣ በዚህም አጠቃላይ አሸናፊ ኢትዮጵያ ንግድ ባንክ ሆኗል። መቻል ሁለተኛ ደረጃ ይዞ አጠናቋል። ሸገር ሲቲ ሶስተኛ ደረጃ ይዞ አጠናቋል። የዚህ ውድድር ዋነኛ ዓላማ አድማጭ ተመልካቾቻችን በቀጦ አመት በጃፓን ቶኪዮ በሚካሄደው ሀያኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን ወክለው የሚሳተፉ አትሌቶችን መምረጥ ነው እንግዲህ። በጣም ረጅም አመት አንጋፋ የሚባል በኢትዮጵያ አቆጣጠር በአስራ ዘጠኛም ሰዎቹ የተጀመረ ውድድር ነው ማለት ነው እንግዲህ። ተተኪ አትሌቶችን በማፍራት ረገድ ለአትሌቶች የውድድር አማራጮችን ከመፍጠርም አኳያ የራሱ የሆነ ትልቅ አስተዋጽኦ ያለው ነው። የኢትዮጵያ አትሌቲክስ ፌዴሬሽን በየአመቱ ከሚያካሂዳቸው መደበኛ ውድድሮች መካከል አንዱም ነው። በጣም ታሪካዊ የሚባል ውድድር ነው። በንግድ ባንክ አሸናፊነት ተጠናቋል። እንግዲህ ኢትዮጵያ ንግድ ባንክ በአትሌቲክሱም በእግር ኳሱም ስኬታማ ሳምንት ነው ያሳለፈው ማለት እንችላለን። በድጋሚ ለኢትዮጵያ ንግድ ባንክ የአትሌቲክስ ቡድንም እንኳን ደስ አላችሁ ማለት እንወዳለን። በኢዜአ ስፖርት ስም አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርት መረጃዎች ይን ይመስላሉ። ከአፍታ ቆይታ ወደ ውጭ ስፖርት መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን ይሆናል ማለት ነው። በዚህም የተለያዩ ውጤቶች ተመዝግቧል። እንግዲህ ሳምንቱ በተለያዩ መርሃ ግብሮች ተካሂደው አልፏል ማለት ነው። የእንግሊዝ ፕሪሚየር ሊግ ነው ቅድሚያ የምንመለከተው። የእንግሊዝ ፕሪሚየር ሊግ የሰላሳ ስድስተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ተደርጓል። በዚሁ መሰረት ትላንት የተደረጉ ጨዋታዎች ስንመለከት የዘንድሮ በእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪዎች ሊቨርፑልና አርሰናል እንግዲህ ባደረጉት ጨዋታ ሁለት አቻ ተይቷል። ይህ በአንፊልድ ሮድ በተደረገው ጨዋታ ኮዲ ጋክፖ በያኛው ደቃ ና ሉዊስ ዲያዝ በአንደኛው ደቃ ያስቆጠራቸው ግቦች ሊቨርፑልን ሁለት ለዜሮ መሪ አድርጎ ነበር። ይሁንና ከረፍት መልስ ጋብሪኤል ማርቲኔሊ ና ሚኬል ሜሪኖ ያስቆጠሯቸው ግቦች መድፈኞቹ ወሳኝ አንድ ነጥብ ይዘው እንዲወጡ አድርጓቸዋል። ማለት ዘንድሮ አርሰናል ከቶፕ ሲክስ ከሚባሉት ምርጥ ስድስት ከሚባሉት ቡድኖች ጋር ባደረገው ጨዋታዎች እስካሁን ሽንፈት አልገጠሙም። ይህን ክብሩን ማስቀጠል ችሏል። ማለት ሊቨርፑል አስቀድሞ የሊጉን ዋንጫ ማንሳቱ የሚታወስ ነው። ውጤቱን ተከትሎ እንግዲህ ሊቨርፑል በ83 ነጥብ ያው ዋንጫውን ማንሳቱን ማረጋግጧል። ነጥቡን ወደ 83 ከፍ አድርጓል። አርሰናል በ68 ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ በዚህ ጨዋታ ላይ ሚካኤል ሜሪኖ በቀይ ካርድ ከሜዳ ተሰናብቷል። በለብ ጫ በሰባ ዘጠነኛው ደቂቃ ማለት ነው። በዚ ለበ ደረገው ሌላኛው ጨዋታ በጣም ተጠባቂ ጨዋታ የነበረው የኒውካስትልና የቼልሲ ጨዋታ ነበር። እነዚህ ሁለቱ ቡድኖች በአውሮፓ ሻምፒዮንስ ሊግ ለመሳተፍ በጣም ከፍተኛ ፉክክር እያደረጉ የሚገኙ ቡድኖች ናቸው። እንግዲህ ሳንድሮ ቶናሪ ጨዋታ በተጀመረ በአንደኛው ደቂቃ ያስቆጠረ ግብ ኒውካስትልን መሪ አድርጓል። ኒኮላስ ጃክሰን በ በሰላሳ አምስተኛው ደቂቃ ከቼልሲ በኩል ቀይ ካርድ ተመልክቷል። ኒውካስትል ዩናይትድ የበላይነት እንዲወስድ አድርጎታል በጨዋታው። በዚህ መሰረት ብሩኖ ጋይ ማራሽ በዘጠናኛው ደቂቃ ያስቆጠረ ግብ የኒውካስትልን አሸናፊነት አረጋግጣለች። ውጤቱንም ተከትሎ ኒውካስትል ዩናይትድ በ66 ነጥብ ደረጃውን ከአራተኛ ወደ ሶስተኛ ከፍ አድርጓል ማለት ነው። ቅዳሜ እለት ማንቸስተር ሲቲ ነጥብ መጣሉን ተከትሎ እንግዲህ የሶስተኛን ቦታ ድጋሚ ተረክማል ማለት ነው። ኒውካስት ዩናይትድ በጣም ወሳኝ የሚባል ውጤት ነው ማለት እንችላለን። እንግዲህ በተደረገው ሌላኛው ጨዋታ ለአውሮፓ ሻምፒዮንስ ሊግ ተሳትፎ ለማድረግ እየተፎካከረ የሚገኘው ሌላኛው ቡድን ኖቲንጋም ፎረስት አስቀድሞ ከሊጉ መውረዱን ካረጋገጠው ሌስተር ሲቲ ጋር ባደረጉት ጨዋታ ሁለት አቻ በሆነ ውጤት ተለይተዋል። እንግዲህ ኖቲንጋም ፎረስት ባለፉት ጨዋታዎች በተከታታይ ነጥብ እየጣለ ይገኛል ማለት ነው። እንግዲህ ደረጃው ወደ ሰባተኛ ዝቅ ብሏል ማለት። ትላንትና በተደረጉ ሌሎች ጨዋታዎች ዌስትሃም ዩናይትድ ወደ ኦልድ ትራፎርድ በማቅናት ማንቸስተር ዩናይትድን ሁለት ለዜሮ አሸንፏል። ቶተንሃም ስፐርስ በክሪስታል ፓላስ በሜዳ ሁለት ለዜሮ ተሸንፏል። እነዚህ ቶተንሃም ስፐርስና ማንቸስተር ዩናይትድ እንግዲህ ባሳለፍነው ሳምንት በአውሮፓ ሊግ ፍጻሜ ማለፋቸውን አረጋግጠዋል። እንግዲህ እነዚህ ሁለት ቡድኖች በአውሮፓ ሊግ ካሸነፉ የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያገኘውና ለእንግዲህ በአውሮፓ ሻምፒዮንስ ሊግ የተሳትፏቸው ጉዳይ እንግዲህ በጣም አነጋገሪ እየሆነ መጥቷል። አርሰን ቤንገር ባሳለፍነው ሳምንት በሰጡት አስተያየት የአውሮፓ ሊግ ያነሳን ቡድን አውሮፓ ሊግ ነው በቀጣዩ ዓመት መሳተፍ ያለበት እንጂ በአውሮፓ ሻምፒዮንስ ሊግ መሳተፍ የለበትም የሚል ነገር አስተያየት ሰጥቷል። የቀድሞ ያስቶን ቢላ የአጥቂ መስመር ተጫዋችን አሁን በእግር ኳስ ትንተና ላይ የሚገኘው ጋብሪኤል አግቦላሁርም ሁለቱ መጥፎ ቡድኖች እንግዲህ እንዴት በሚቀጥለው አመት፣ አንዱ በእንግሊዝ ወክሎ እንግዲህ በአውሮፓ ሻምፒዮንስ ሊግ እንዴት ሊሳተፍ ይችላል? የቀጣይ የእንግሊዝ ፕሪሚየር ሊግ ብቃታቸው በመልኩ ሊታይ ይችላል። ይሄ በጣም ጥሩ ያልሆነ ነገር ነው ሲል አስተያየቱን ሰጥቷል። ማ ጉዳይ በጣም አነጋጋሪ እየሆነ መጥቷል። ከዌስትሃም ሽንፈት በኋላ ሮበን አሞሪም በጣም አሳፋሪ የሚባል ደረጃ ላይ ነው የምንገኘ ዩሮፓ ሊግ ዋንጫ እንኳን ብናነሳ ይሄን ያሳለፍ ነው መጥፎ የውድድር አመት የሚቀይር አይደለም ሲል አስተያየቱን ሰጥቷል። ለሚቀጥሉ አመት ከባድ ፈተና ይጠብቀናል ብዙ ችግሮች አሉበን ሲል አስተያየቱን ሰጥቷል ማለት ነው። ተናም እንግዲህ በዘንዶ የውድድር አመት እንግዲህ ብዙ ሽንፈቶችን ያስተናገደ እነዚህ ሁለቱ ቡድኖች በአጠቃላይ በእንግሊዝ ፕሪሚየር ሊግ በድምሩ በ35 ጊዜ በላይ ሽንፈት አስተናግዷል። እንግዲህ በጣም መጥፎ ውድድር ዓመት የሚባል ነው ለሁለቱ ሁለቱ ቶተንሃም ስፐርስም ለማንችስተር ዩናይትድ እንግዲህ ግንቦት 13 በሳማሚስ በሚደረገው እንግዲህ የአውሮፓ ሊግ የፍጻሜ ጨዋታ እንግዲህ ያሸነፈው ቡድን አውሮፓን ወክሎ እንግሊዝን ወክሎ በአውሮፓ ሻምፒዮንስ ሊግ ውድድር ላይ የሚሳተፍ ይሆናል ማለት ነው። እንግዲህ ሌሎች ጨዋታዎችን ስንመለከት ከእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት ማንችስተር ሲቲ ከሜዳ ውጪ ከሳውዛምተን ጋር ያለምንም ግብ ዜሮ ለዜሮ ተለያይቷል። ያልተጠበቀ ውጤት ነበረ ለማንቸስተር ሲቲ። ሳው ዛምተን በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ታሪክ በጣም መጥፎ ቡድን የተባለ ነው። አስራ ሁለት ነጥብ ብቻ የሰበሰበ ነው። ሰማኒያ ሁለት ግቦችን አስተናግዷል። ማንቸስተር ሲቲ እንደዚህ አይነት ቡድን እንዴት ማሸነፍ ያቅተዋል የሚል ትችቶች ሲሰነዘሩበት ነበረ። በጨዋታ ላይ ፔፕ ጋርዲዮላም በተደጋጋሚ በጨዋታው ላይ እንደተመለከትነው የያዘውን የውሃ መጠጫ ወደ መሪ በመጣል ብስጭቱንም ንዴቱንም ሲገልጽ ነበረ። ከጨዋታም በኋላ በሰጡ አስተያየት በውጤቱ ደስተኛ እንዳልሆነ ገልጿል። ማንችስተር ሲቲ በዚ ሰዓት ነጥብ መጣል አልነበረበትም፣ ግን በቀጣይ ጨዋታዎች በማሸነፍ የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማረጋገጥ እንጫወታለን ሲ ፔፕ ጋርዲዮላ አስተያየቱን ሰጥቷል። ወ በእንዲያዝም እንደዚሁ አስተያየቱን ሰጥቶ ነበረ። ምንም ቢወድም ይሄ ቡድን ምንም ለመጫወት ፍላጎት አላሳየም። አስራ አንዱም አስሩም ተጫዋቾች ከኳስ ጀርባው ነው እንቅስቃሴ ሲያደርጉ ነበር ይህ ሰብሮ ለመግባት አልቻልንም በወሳኝ ሰዓት ነጥብ ጥለናል በቀጣ ጨዋታዎች ላይ በማሸነፍ እንግዲህ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የራሳችንን ጥረት እናደርጋለን ሲል አስተያየቱን ሰጥቷል የደረጃ ሰንጠረጁን ስንመለከት ሊቨርፑል በ83 ነጥብ እየመራ ይገኛል አርሰናል በ68 ነጥብ ይከተላል ኒውካስትል ዩናይትድ በ66 ነጥብ ሶስተኛ ደረጃ ላይ ይገኛል ማንቸስተር ሲቲ እንግዲህ በ65 ነጥብ 4ኛ ደረጃ ላይ ይገኛል። ቼልሲ በ63 ነጥብ አምስተኛ ደረጃ ይገኛል። አስቶንቪላ በተመሳሳይ 63 ነጥብ 6ኛ ደረጃ ላይ ይገኛል። በግብ ክብያ ተበልጦ ቀዳሚ አስቶንቪላ ቦርን መወዘን ቦሌ ዋትኪንስ ጎል በማሸነፍ እንግዲህ ሶስት ነጥብ ማግኘቱ የሚታወሱ ኖቲንጋም ፎረስ በ62 ነጥብ ሰባተኛ ደረጃ ላይ ይገኛል ማለት ሌላ የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ እንግዲህ የሰላሳ ምሳያ ሳምንት ጨዋታ ተደርጓል። የሳምንቱ ተጠባቂ ጨዋታ በስፔንም በአውሮፓም የነበረው የሁለት መቶ ስልሳ አንደኛው የኤል ክላሲኮ ጨዋታ ነበረ። እንግዲህ ይህ ጨዋታ በጣም በአስገራሚ ሁኔታ ሰባት ጎሎች ተቆጥሮበት በባርሴሎና አራት ለሶስት አሸናፊነት ተጠናቋል ማለት ነው። በዚህ ጨዋታ ላይ እንግዲህ ባርሴሎና የሁለት ጎል ተመሪነት ውጤትን ቀልብሶ ነው እንግዲህ አራት ለሶስት ማሸነፍ የቻለው ማ ማለት ነው እንግዲህ ኪልያን ምባፔ በዚህ ጨዋታ ላይ ሀትሪክ መስራት ችሏል ግን ሪያል ማድሪድን ከሽንፈት አልታደቀም ራፊኛ የሁለት ግቦችን ሲያስቆጥር ላሚኒ ያማልና ሪክ ጋርሻ ቀሪዎቹን ግቦች ለባርሴሎና ያስቆጥሯል እንግዲህ ባርሴሎና የላሊጋውን ዋንጫ እንግዲህ አንድ ጆሮ ጨብጧል ማለት እንችላለን ነጥቡንም ወደ ሰማንያ ሁለት ከፍ አድርጓል ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ ሰባ አምስት ከፍ አድርጓል ማለት ነው በዘንድሮ ውድድር አመት ባርሴሎና ሪያል ማድሪድን በአራት አጋጣሚዎች አሸንፏል በላሊጋው በደርሶ መልስ አሸንፎታል በስፔን ኮባ ዴላሪ በስፔን አሸናፊዎች አሸናፊ ዋንጫ ባርሴሎና ሪያል ማድሪድን በማሸነፍ እንግዲህ በዘንድሮ ውድድር አመት ባርሴሎና ሪያል ማድሪድ ላይ ፍጹም የበላይነት ወስዷል ማለት ይቻላል እንግዲህ ሪያል ማድሪድ አመቱን ያለ ዋንጫ የማጠናቀቅ እንግዲህ ዕድሉ በጣም ሰፍቷል ማለት ነው። በአውሮፓ ሻምፒዮንስ ሊግ በሩብ ፍጻሜ ባርሰናል መሰናበቱ የሚታወስ ነው ማለት ነው እንግዲህ፣ አትሌቲኮ ማድሪድ ቅዳሜ እለት ባደረገው ሌላኛው የስፔን ላሊጋ ጨዋታ አራት ለዜሮ በሆነ ውጤት አሸንፏል። ለሻምፒዮንስ ሊግ ላይ የሚያደርገው ተሳትፎ ወሳኝ ሶስት ነጥብ አግኝቷል። ባሳለፍነው ሳምንት ከአውሮፓ ሊግ ፍጻሜ ውጭ የሆነው አትሌቲኮ ቢልባኦ ዲፖርቲቮ አላቬስን ለዜሮ አሸንፏል። ማለት የደረጃ ሰንጠረዡን ስንመለከት ባርሴሎና ሰማንያ ሁለት ነጥብ ይዞ እየመራ ይገኛል። ሪያል ማድሪድ በ በሰባት ነጥብ ዝቅ ብሎ ይገኛል ማለት ነው። አትሌቲኮ ማድሪድ በሰባት ነጥብ ይከተላል። አትሌቲኮ ቢልባኦ 64 ነጥብ ይዞ አ ተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ ስፔን ላሊጋ እንግዲህ በቀጣይ ሳምንት ባርሴሎና የሚያሸንፍ ከሆነ የላሊጋውን ዋንጫ ሁለት ጨዋታ እየቀረው ማንሳቱን ያረጋግጣል። ማለት ሌላኛው በጣም አጓጊ ፉክክር የተደረገበት የሚገኙ ጣሊያን ሴሪያ ውድድር እንግዲህ በጣም አሁንም ይበልጥ አጓጊነቱን የሚጨምር ውጤት በሳምንቱ መጨረሻ ቀናት ተመዝግቧል። ሰላሳ ስድስተኛ ሳምንት ጨዋታዎች እንግዲህ በመደረግ ላይ ናቸው። በጣሊያን ሴሪያ ትላንት የዋንጫ ተፎካካሪዎቹ ናፖሊና ኢንተር ሚላን ጨዋታ አድርገው ነበረ። ናፖሊ ነጥብ ሲጥል፣ ኢንተር ሚላን አሸንፏል። ናፖሊ ከጄኖዋ ባደረገው ጨዋታ ሁለት አቻ በሆነ ውጤት ተጠናቋል። ሮሜሉ ልካኩና ጃኮሞ ራስፓዶሪ ናቸው ለናፖሊ ግቦቹን ያስቆጠሩት። አሌክስ ሜሪት የናፖሊ ተጫዋች በራሱ ግብ ላይ ዮሀን ቫስኩዌዝ በሰማኒያ አራተኛው ደቂቃ እንግዲህ ያስቆጠራት ግብ ጄኗ ናቸው አድርጋለች። ናፖሊ ነጥብ መጣሉ እንግዲህ የጣሊያን ሴራ ዋንጫ ፉክክር ይበልጥ አጓጊ እንደሆነ አድርጎታል። በዚህ ላይ በተደረገው ሌላኛው ጨዋታ ወደ ቱሪን በማምራት ኢንተር ሚላን ቶሪኖ ሁለት ለዜሮ በሆነ ውጤት አሸንፋ ኒኮላ ዛሬ ውስኪና ክርስቲያን አሳልኒ በፍጹም ቅጣት ምት ግቦች ለኔራ ዜሮቹ ወይም ደግሞ ለኢንተር ሚላን አስቆጥረዋል ማለት ነው። እንግዲህ እነዚህ ሁለቱ ቡኖች ውጤታቸውን ተከትሎ ያላቸውን የደረጃ ሰንጠረዥ ስንመለከት ናፖሊ በ78 ነጥብ እየመራ ይገኛል። ኢንተር የነጥብ ልዩነቱ ወደ ሁለት ዝቅ በማድረግ በ77 ነጥብ ሁለተኛ ደረጃ ላይ ይገኛል። ቀጣይ ሁለት ጨዋታዎች በጣም አጓጊ ናቸው። እንግዲህ በጣሊያን ሴሪ አ ማን ዋንጫውን ያነሳዋል የሚለውን ጉዳይ በተመለከተ ማለት ነው። እንግዲህ በአንጻራዊነት ናፖሊ የተሻለ እድል አለው። ግን ሁለቱንም ጨዋታ በማሸነፍ ነው የዋንጫ አሸናፊነቱን ሊያረጋግጥ የሚችለው ነጥብ ከጣል እንግዲህ ኢንተር ሚላን በአንጻራዊነት ከናፖሊ የተሻለ የግብ ክፍያ አለው። ኢንተር ሚላን አርባ ሁለት የግብ ክፍያ ሲይዝ ናፖሊ ሰላሳ አለው። ይህን አድቫንቴጅ ኢንተር ሚላን ሊወስድ ይችላል፣ ናፖሊ በቀጣዩ ጨዋታ ነጥብ የሚጠል ከሆነ ማለት ነው። ናፖሊ በጣም ራሱን አጣብቂኝ ውስጥ የከተተበት አጋጣሚ ነው። እንግዲህ በሜዳው እየመራ እስከ ሰማንያ አራተኛው ደቂቃ ነጥብ መጣሉ የጣሊያን ሴሪ አ ፉክክር ድጋሚ ይበልጥ ክፍት እንዲሆን አድርጎታል። ማን ያሸንፋል የሚለውን ነገር እንግዲህ እስካሁን አልተለየም። ማለት ነው የደረጃ ሰንጠረጅ እንዳነሳ ነው ናፖሊ በሰባ ስምንት ይመራል። ኢንታር በሰባ ሰባት ይከተላል። አትላንታ በስልሳ ስምንት ነጥብ ሶስተኛ ደረጃ ላይ ይገኛል። ዛሬ ከሮማ የሚያደርጉት ምሽት ሶስት ከ አርባ አምስት ላይ የሚያደርጉት ጨዋታ እንዲሁም የሚጠበቅ ነው። ጁቬንቱስ በስልሳ አራት ላዚዮ በስልሳ አራት በተመሳሳይ ስልሳ አራት ነጥብ በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ ይገኛሉ። ሮማ በስልሳ ሶስት ቦሎኛ በስልሳ ሁለት ኢሲሚላን በስልሳ ከስድስተኛ እስከ ስምንተኛ ያለውን ደረጃ ይዘዋል ማለት ነው እንግዲህ ጣሊያን ሴሪያ የተመለከቱ መረጃዎችን በቀጣይ የዚያ ስፖርት ፕሮግራሞቻችንና በማህበራዊ ትስር ገጽ አማራጮቻችን ይዘን የምንቀርብ ይሆናል ማለት ነው። ሌላ የምንመለከተው የጀርመን ቡንድስ ሊጋ ነው። የጀርመን ቡንድስ ሊጋ እንግዲህ አሸናፊው ተለይቷል። ባሳለፍነው ባሳለፍነው ሳምንት ባየር ሙኒክ ማሸነፉ የሚታወስ ነው። የ ሰላሳ ሶስተኛ ሳምንት ጨዋታዎች በሳምንቱ ጨርሻ ቀናት ተደርጓል ቅዳሜ በተደረገው ጨዋታ የሊጉ አሸናፊ ባየር ሙኒክ ቦርሲያ ሞንች ግላልባን ሁለት ለዜሮ አሸንፏል ሀሪኬንና ማይክል ኦሊሴ ማሸነፊያ ግቦቹን ለባየር ሙኒክ አስቆጥረዋል ማለት ነው እንግዲህ ሀሪኬን በዚህ ጨዋታ ላይ ዋንጫ በማንሳት እንግዲህ የዋንጫ ትሙን አጣጥ የዋንጫ ህልሙን አሳክቷል ማለት ነው እንግዲህ ለረጅም ጊዜ ለ ለአስራ ስድስት አመት የቆየው የዋንጫ ድርቁን እንግዲህ ዋንጫ በማንሳት እንግዲህ አጣጥሞታል ማለት ነው። እንግዲህ በዚህ ጨዋታ ላይ የረጅም ጊዜ ባየር ሙኒክን ያገለገለው ቶማስ ሙለር ስንብት አድርጓል። በይፋ እንግዲህ ከዚህ በኋላ የመጨረሻ ጨዋታውን ነው በሜዳው ያደረገው። ባየር ሙኒክ በቀጣይ ጨዋታ ከሜዳ ውጭ ነው የመጨረሻ ሳምንቱን ጨዋታ የሚያደርገው። ስሜታዊነት የተሞላበት ንግግር በማድረግ እንግዲህ ቶማስ ሙለር ተሰናብቷል። በጣም በዚህ ክለብ ስኬታማ ጊዜ እንዳሳለፈና አሁንም በቀጣይ ቡድን ስኬታማ ሆኖ እንደሚቀጥል ያለውን እምነት ገልጿል። አሁንም የባይር ሙኒክ ደጋፊ ሆኝ ይቀጥላለሁ ሲል አስተያየቱን ሰጥቷል ማለት ነው እንግዲህ የባለፈው አመት የሊጉ አሸናፊ ባየር ሌቨርኩሰን በቦርሲያ ዶርትሙንድ በዚህ ሳምንት አራት ለዜሮ በሜዳው ሽንፈት ያስተናገደበት ውጤት እንዲሁ ያልተጠበቀ ነበረ። ወርደር ብሬመን ካርሊቢላይ በዚህ ጊዜ ዜሮ ለዜሮ ዜሮ ተለይተዋል። ኢንትራክ ፍራንክፈርት ከሴንት ፓውሊ ሁለት አቻ በሆነ ውጤት ተለይተዋል ማለት ነው እንግዲህ እነዚህ በአውሮፓ ሻምፒዮንስ ሊግ ለመሳተፍ ፎከር እያደረጉ ያለው ቡኖች ናቸው። አርቢ ላይፕዚግና ኢንትራክት ፍራንክፈርት ውጤቱን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በሰባ ዘጠኝ ነጥብ እየመራ ነው። ረዲ ሻምፒዮን መሆኑን አረጋግጧል ለሰላሳ አራተኛ ጊዜ። ባየር ሌቨርኩሰን በስልሳ ስምንት ነጥብ ይከተላል። ኢንተርራክ ፍራንክፈርት በአምሳ ሰባት ነጥብ ሶስተኛ ደረጃ ይዟል። በአምሳ አምስት ነጥብ አራተኛ፣ ቦሩሲያ ዶርትሞንድ በአምሳ አራት ነጥብ አምስተኛ ደረጃ ይገኛል። ቦሩሲያ ዶርትሞንድ በጣም በአስገራሚ ሁኔታ ባለፉት ጥቂት ጨዋታዎች ላይ ማንሰራራት እያሳየ ነው። በዚህ ሳምንት እንግዲህ የምናውን ሊጉን አሸናፊ ማሸነፉ የሚታወስ ነው። እንግዲህ አንድ ጨዋታ ነው የቀረው። እንግዲህ ፍራይቦር በቀጣይ በሚያደርገው ጨዋታ እንግዲህ አቻ ከወጣና ቦርሲያ ዶርትሙንድ ካሸነፈ ቦርሲያ ዶርትሙንድ እንግዲህ መጥፎ የውድድር አመቱን አራተኛ ደረጃን ይዞ በማጠናቀቅ ሊጨርስበት የሚችልበት እድል ሰፊ ነው ማለት ይቻላል። ሜንዝና አሪቢ ላይ ጊዜ በተመሳሳይ አምሳን ነጥብ ስድስተኛና ሰባተኛ ደረጃን ይዘው ይገኛሉ። በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚደረገው ፉክክር እንደዚሁ ጠንካራ ነው ማለት እንችላለን በጀርመን ቡንዲስ ሊጋ። በመጨረሻም የምንመለከተው የፈረንሳይ ሊጓንን ይሆናል። የፈረንሳይ ሊጓን የሰላሳ ሶስተኛ ሳምንት ጨዋታዎች እንደዚሁ ተደርጓል። ቅዳሜ ዘጠኝ ጨዋታዎች በርከት ያሉ ጨዋታዎች ተደርጓል። በዚህ ዕለት የሊጉ አሸናፊ መሆኑ ያረጋገጠው ፒኤስጂ ሞንፔሌን አራት ለአንድ በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ፖርቹጋላዊ አጥቂ ኮንካሎ ራሞስ እንግዲህ ሀትሪክ ሰርቷል፣ ሶስት ግቦችን በማስቆጠር ሴኒማ ይውሉ ቀጣዩን ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ ሞምፔሌ በ16 ነጥብ ከሊጉ አስቀድመው መውረዱን ያረጋገጠ ቡድን ነው። እንግዲህ የመጨረሻውን 18 ያ ደረጃ የያዘ ነው። በአንጻሩ ፒኤስጂ የሊጉ አሸናፊ ነው። ሁለቱ በሁለት ጽንፍ ላይ የሚገኙ ቡድኖች እንግዲህ ተጫውተው ፒኤስጂ አራት ለአንድ በሆነ ውጤት አሸንፏል ማለት ነው። ማርሴ ሊሀብሬን ሶስት ለአንድ በሳምንት አሸንፏል። ሞናኮ ሊሆንም በማሸነፍ ሁለት ለዜሮ በማሸነፍ ወሳኝ ሶስት ነጥብ አግኝታ ሬንስ እኒሰን ሁለት ለዜሮ አሸንፏል። አንጀርስ ስትራስቡርግን ሁለት ለአንድ በሆነ ውጤት አሸንፏል። ብረስት ሊልን ሁለት ለዜሮ በሆነ ውጤት እንዲሁ በተመሳሳይ አሸንፏል ማለት እነዚህን ውጤቶች ተከትሎ ያለውን የደረጃ ሰንጠረች ስንመለከት፣ ፒኤስጂ በሰማኒያ ነጥብ እየመራ ይገኛል። ማርሴይ በ62 ነጥብ ይከተላል። ሞናኮ በ61 ነጥብ ሶስተኛ ደረጃን ይዟል። ኒስ፣ ሊል፣ ስትራስቡርግ በተመሳሳይ 57 ነጥብ ይዘው ከአራተኛ እስከ ስድስተኛ ያለውን ደረጃ በሚያዝ እንግዲህ ፉክር ያደረጉ ይገኛሉ። በአውሮፓ ቻምፒዮንስ ሊግ በአውሮፓ ሊግ ለመሳተፍ የሚያደርጉት ፉክር እንዲ ያጓጉናል። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካ